እኔ የሚገርመኝ እኔ የሚገርመኝ መጽሐፍ ቅዱስ ላይ ልጆች የእግዚአብሔር ስጦታ ናቸው በረከቶች ናቸው። ብሉ ኪዳን ላይ እንደውም በቃ ስለ ልጅ ሲለምኑ ሰዎች እግዚአብሔር ደግሞ በልጅ ሲባርካቸው ነው የምናየው። በአጭሩ ልጆች የእግዚአብሔር በረከቶች ናቸው። የማይገባኝ ነገር ግን ለማርያም ሲሆን መርገምቶች የሆኑት ለምንድን ነው? ማርያም ልጅ አላት ሲባል የናትም ምን አንሷት ነው ወደሚል አይሆን ይህ መጽሐፍ ቅዱሳዊ የሆነ ሀሳብ ይነሳል። ማለት ምን አንሷት ነው የሚባል ነገር የለም። መጽሐፍ ቅዱስ ከአምስት ከስድስት ጊዜ በላይ በተደጋጋሚ ኢየሱስ ክርስቶስ ወንድሞች፣ እህቶች እንዳሉት ተናግሯል ማለት ነው። እነዛን ሁሉ ጥቅሶች እዚህ ጋር አላብራራም። ቢኮዝ አውቀው የተኛ እየሆነብኝ ስለሆነ ማለት ነው። አስፈላጊ ከሆነ እነዚሁትና ጥቅሶች ጥቅሶቹን ማጣመም ይቻላል። ሀብት ነው፣ ግን ሊትራሊ እንደተጻፈው ነው እኛ የምናነበው። አንዱን ጥቅስ ብቻ እንኳን እዚህ ጋር ስንወስደው እንግዲህ ይህንን የሚያወሩት የሰፈር ሽማግሌዎች ናቸው፣ የሚያውቁት ናቸው፣ ያንን ፋሚሊ የሚያውቁ ናቸው። ዮሴፍን ያውቁታል። ዮሴፍን ማወቅ ብቻ ሳይሆን ስራውንም ያውቃሉ፣ አናፂ እንደሆነ ያውቃሉ። እናቱ ማርያም ትባል አይደለም ወይ? ከዛ ወንድሞቹን አራቱንም ወንድሞች በስም ይጠቅሷቸዋል። ያኔ ወንዶች ይቆጠራሉም ይጠቀሳሉም፣ ሴቶችና ህፃናት ግን ብዙ ጊዜ ቁጥር ውስጥ አይገቡም ወይም አይጠቀሱም። እህቶቹስ ብለው ነው የዘጉት ማለት ነው። እህቶቹ ስላሉ ፕሩላል ስለተጠቀሙ ከሁለት በላይ እህቶች እንዳሉት ይጠቁመናል ማለት ነው። እንደ ሁለት እህቶችን እንኳን ብንወስድ፣ ከዛ አራቱን ወንድሞቹን ግን ጠቅሰዋቸዋል ማለት ነው። ከአራቱ ወንድሞች እዚህ ጋር ያዕቆብ የሚለው በነገራችሁ ላይ ብዙ ሰዎች ይምታታባቸዋል። ከአስራ ሁለቱ ደቀ መዛሙርት ያዕቆብ የሚባል ሐዋርያ አለ። እሱኛው ያዕቆብ አይደለም፣ ይሄ የጌታ የስጋ ወንድሙ ነው። ጌታ የስጋ ወንድሙን ሐዋርያ አድርጎ አልሾመም። ያኛው ያዕቆብ የስጋ ወንድሙ ይሄኛው ያዕቆብ አይደለም። እዚህ ጋር የተጠቀሰው አይደለም። የማርያምና የዮሴፍ ልጅ ያዕቆብ የሚባል አለ ማለት ነው። አንዱ ያዕቆብ ነው፣ ወይም ደግሞ የያዕቆብ መጽሐፍን የጻፈው እሱ የጌታ ወንድም በስጋ ወንድሙ ያዕቆብ ነው። እዚኛው ጥቅስ ላይ እንደምታዩት ወንድሞቹ ትንሽ ወጋ ያደርጉታል ቤት ውስጥ ያሉት ማለት ነው እና ራስን ለምንድነው የማትገልጠው ምናምን ነገር ይሉታል ማለት ነው እና እዚህ ጋር ወንድሞቹ እንኳን አያምኑበትም ነበር ይላል። ኦኬ ደቀ መዛሙርቱ አሉ ወንድሞቹ ተብለው ደግሞ የተጠቀሱ የስጋ ወንድሞቹ ናቸው። ኦኬ አሁን በፊት አያምኑበትም ነበረ፣ ይመስለኛል የያዕቆብን መጽሐፍ የጻፈው የጌታ ወንድም ከሞትና ትንሣኤ በኋላ በጌታ በኢየሱስ ክርስቶስ ያመነ ይመስለኛል። የቱ ጋር እንዳመነ መጽሐፍ ቅዱስ አይናገርም። በፊት ግን ወንድሞቹ እንኳን አያምኑበትም ነበር ይላል። በኋላ ግን ያዕቆብ ከትንሣኤ በኋላ ይመስለኛል አምኗል፣ በወንድሙ አምኗል ማለት ነው። ያኔ ራስን ግለጥ ምናምን እያለ የሚያሾፍበት ያዕቆብ አሁን ግን አምኗል ማለት ነው። ጌታ ወንድሜ እያለ ሳይሆን የሚጠራው እንደውም ጌታዬ እያለ ነው ማለት ነው። ስለዚህ አራቱም ወንድሞች በስም ተጠቅሰዋል። አሁን ጥያቄው አይደሉም አራት ወንድሞቹ፣ የስጋ ወንድሞቹ አይደሉም ከተባለ ታዲያ እኮ ላይ እዚሁ ክፍል ላይ ሰዎቹ የዮሴፍ ያናጺው የዮሴፍ ልጅ አይደለም ወይ? ማርያም እናቱስ ማርያም ትባል አይደለም ወይ? ወንድሞቹስ በእኛ ዘንድ አይደሉም ወይ? እህቶቹስ ብለው ወንድሞቹንም ጠቅሰዋል፣ እህቶቹንም ጠቅሰዋል። እንግዲህ እህቶቹንም ወንድሞቹንም የስጋ ወንድሞቹ ካልሆኑ እንግዲህ ያውስ ማርያም እናቱ አይደለችማ እንዴ? ግማሹን ወስዳለሁ ግማሹን አልወስድም የሚባል ነገር አለ እንዴ? የሰፈር ሽማግሌዎች ሁሉንም ጠቀሱ። ሙሉ ፋሚሊዮን የምን ድርቅና ነው እንዴ? ማርያም ልጅ አላት ብሎ ማመን እኮ ወይም አለማመን የሆነ ቢግ ዲል እኮ አይደለም። ደህንነታችን ላይ የሚያመጣውና እንትን የሚያደርገው ነገር አይደለም። ለፕሮቴስታንት ወይ ለጴንጤ መሸነፍም አይደለም። የመጽሐፍ ቅዱስን ሐሳብ መቀበል ብቻ ነው። ምንድን ነው እንደ ለማርያም ሲሆን ልጆች መርገም የሆኑት? ለምንድን ነው በረከቶች እኮ ናቸው ልጆች? ለምንድን ነው ማርያም ልጅም አይኖራት? ምን አጥፍታ ምን አድርጋ? ኢየሱስ ብቻ ይበቃታል? አንተን እንደምትወስንላት እንደ መጽሐፉ እኮ አላት ይላል። ወንድሞች እናትህ ይፈልጉሃል አላሉትም ኢየሱስን እንግዲህ እዛ ጋር ያሉትም ወንድሞቹ ካልሆኑ እናቱም እናቱ አይደለችም ማለት ነው። አንድ ላይ ሙሉ ፋሚሊ ተጠቅሶ ግማሹን ግምስ አድርጎ እሱ ወንድሞቹ፣ እህቶቹ አይደሉም በላይ ያሉት ግን ዮሴፍና ማርያም ግን እናቱ ናት ብሎ ማመን ይቻላል። ሁሉም ፋሚሊውን የተጠቀሰው እና ፋሚሊዎቹን አትነጣጥሏቸው፣ አትለያየውያቸው ማለት እነሱ በደንብ የኖሩ ፋሚሊዎች ናቸው ማለት ነው። ሚሽናቸውን ከጨረሱ በኋላ ዮሴፍና ማርያም ሰደት ያለ ቆንጆ ኑሮ ልጆች እየወለዱ በደንብ ኖረዋል ማለት ነው። አውቆ የተኛ ቢቀሰቅሱት አይሰማም እንደሚሉት ካልሆነ በስተቀረ መቀበል እና አለመቀበል ቃሉ የሚለውን መቀበልና አለመቀበል የሰሚው ፋንታ ነው። ግን በቃ ቃሉ ያለው ላይ እኮ ምንም እኮ አልጨመርኩም። አሁን እኛ ምንም አንጨምርም። እንግዲህ ሁሉንም ስለዚህ ነገር የተጠቀሱ ክፍሎችን ብናመጣ ምንም እኮ የሚጨመር ነገር የለም። እስቲ አንድ ጥቅስ ልስጣችሁ። ገላትያ ምዕራፍ አንድ ላይ ጳውሎስ እንዴት እንደተጠራ ትንሽዬ ይተርክና ከዛ የሚያነሳቸውን ሰዎች እናያለን ማለት ነው። እስቲ ነገር ግን በእናቴ ማህፀን ሳለው የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እንሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይልና ከእኔ በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልመጣሁም ዋት ከእኔ በፊት ሐዋርያ ሐዋርያቱን ሐዋርያ ነው የሚላቸው እሺ ሐዋርያ ወደ ነበሩት ወደ ኢየሩሳሌም እዛ ተሰብስበው ነበር አልመጣውም ነገር ግን ወደ አረብ ሀገር ሄድኩ እንደገና ወደ ደማስቆ ተመለስኩ ይልና ከዛ 18 ላይ ደግሞ ከዚያ ወዲያ ከሶስት ዓመት በኋላ ኬፋን ጴጥሮስን ማለት ነው ኬፋን ልጠይቅ ወደ ኢየሩሳሌም መጥቼ ከእርሱ ጋር ጋራ 15 ቀን ሰነበትሁ ይላል። ከዛስ ነገር ግን ይወላችሁ እዛ ጋር ሐዋርያ ይላቸዋል። ከዛ ኬፋን ኬፋ በስሙ ከእሱ ጋር ጋራ 15 ቀን ሰነበትኩ ይልና ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ያቸው ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ይላል። ያየው ማን ነው? ከኬፋ ጋር 15 ቀን ሰነበተ። ከኬፋ ጋር ሌሎቹ ሐዋርያቶች አልነበሩም። ኬፋን ኬፋ፣ ሐዋርያቱን ሐዋርያት፣ የጌታን ወንድም ደግሞ የጌታ ወንድም ምን ድርቅና ነው ብሎ ነው የሚጠራው እንደው በመንፈስ ወንድሙ ነው እንኳን እንዳትሉ እንደ ሐዋርያቶቹ በመንፈስ ወንድም አይደሉም። እንደ እንግዲህ የመንፈስ ወንድምነትን ከሆነ የሚያወራው ሁሉም ወንድሞቹ ነው ማለት ያለበት። እዚኛው ያለው የጌታ ወንድም ያዕቆብ የያዕቆብ መጽሐፍን የጻፈ ነው። እንግዲህ እዚህ ጋር እንድታዩት የፈለኩት ነገር ሐዋርያትን ለብቻ በስማቸው ሐዋርያ ይላል። ኬፋን በስሙ ኬፋ ይላል። ሌሎችን ሐዋርያቶች ሐዋርያ ይልና የጌታን ወንድም ግን ከጌታ ወንድም ከያዕቆ በቀር ብቻውን ይነጥለዋል ማለት ነው። ስለዚህ እዚህ ጋር ጌታ ያዕቆብ የሚባል ወንድም እንደነበረው እዚህ ክፍል ላይ የሚናገራል። እነዛ ሽማግሌዎችም ደግሞ አራቱም ወንድሞቹንም ሲጠቅሱ ከአራቱ ወንድሞቹ አንደኛው ያዕቆብ ይባላል ማለት ነው። እህቶቹ ግን በስም አልተጠቀሱም። ቢጠቀስ እነሱን የምንነግራችሁ ነበረ። ያኔ ግን ሕፃናትና ሴቶች ስለማይጠቀሱ ማለት ነው እና እንግዲህ መጽሐፍ ቅዱሳችን እንደዚህ ነው፣ በግልጽ ነው የሚያስተምረው። ያው እውነቱ ቢመረንም ቢጣፍጠንም፣ ወይም አለመረዳት አለመረዳት ነው። ውሸት ባንለውም በቃ አለመረዳት፣ እንደዛ መስሏቸው ብዙ ሰዎች መጀመሪያ አስተማሩ፣ ተናገሩ፣ አርያም አልወለደችም፣ በድንግልና ኖራለች ምናምን ነገር። መጽሐፉ ግን እንደሱ አይደለም የሚያወራው ማለት ነው እና ምንም አይጭነቃችሁ። ይሄ ትልቅ ነገርም አይደለም፣ ቢግድልም አይደለም። ሙሉ ፋሚሊ ነው በስም የተጠቀሱ አራት ወንድሞችና ከሁለት በላይ የሆኑ እህቶች ያሉበት የዮሴፍ እና የማርያም ቤተሰብ ትልቅዬ ቤተሰብ ነው ማለት ነው። እግዚአብሔር ለሱ ይመስገን፣ እግዚአብሔር ልጆችን ለማርያም ስለሰጣት። ልጆች የእግዚአብሔር በረከቶች ናቸው እንጂ መርገምቶች አይደሉም። ማርያም ጋር ሲደርስ መርገም አይሆንም፣ ልጆች አሁንም በረከቶች ናቸው። ስለዚህ ማርያም ልጆች አሏት ብሎ ማመን ምንም አይነት ክፋት መጽሐፉ ካለ